ደግሞ እንደተኛ ነው። እሷም አልተመለሰችም። እንዳይዘጋዋን ዘጋችብኝ የሚለኝ ደግሞ የሆነ

ስመጣም አላገኘሁትም። ምን እንደሚሻለኝ እንጃባ። ምንድን ነው? ምን ሆነሽ? እሺ ሰምተሽ የለ? በባለፍ ዳም ተቀብሎት የነበረውን ገንዘብ ከሄደን እሱን መጥቷልሽ እሱን ሲያጣው እኔ ዝም ብሽ ባጢ ባሪያ ሊተክለኝ ዝም ብሎ እንደዚህ ተይኝማ ዝም ብለሽ የገብቼውን ጉድ ዘንድሮ። ተይኝማ እንደው አንቺ፣ ቢቀበል ቢቀበል ሰው አስር ሺህ እንደው አምስት ሺህ ይቀበላል። ያን የሚያክል ገንዘብ ተቀብሎ አደራሽ፣ እንደው መሬት ተሽጦታል። ሆነ እንደው ታምኑ ታምኑ አምጥቼ እንደምሰጠው ግራ ገብቶኛል። እሱም እሱም በእየቀኑ ተመላልሶ ታምሶ በለኝ ምን አለባት አደረሽ እንደ መጠጫ ያክል እንኳ ሰጠነው ብንቆይ እንደ ወረጋ ይል እንደ ብዬሽ ነው እንጂማ ነገሩማ፣ እንኳን እሱ እኛ እሺ ተበደር ነው ቢጠፋ የለ ቢጨንቀኝ እኮ ነው የመጣሁ ነገሩ ነው ቢዶ ከፈረን ታውቂዋለሽ እንደ ብር ማስቀመጥ ሀት የለመደው እኔማ ግራ ቢገባኝ እንደ ሀት የለመደው ሁለት ሺህ ሶስት ሺህ እንኳን ሰጠው ቢቆይ እንደ ወርግ ብሎልኝ ቢቆይ ብዬሽ ነበር ታልሆነ ዝም በልሽ

መጀመሪያ ምን ነው? ተውስ ነው። እሺ ነው ሆነ እና እንዴት ነው የራሳቸው ጎጆ መያዝ ነው እንጂ ደሞ